የተወደዳችሁና የተከበራችሁ የአላባ ቲቪ ተከታታዮች አሁን የምንገኘው በማረቆ ልዩ ወረዳ በቆሼ ከተማ ነው። ይሄ ቆሼ ከተማ ከቅርብ ጊዜ ጎዴ ልዩ ወረዳ ከሆነች በኋላ የከተማ እድገት ምን ይመስላል የምንለውን ነገር አንዳንድ ቦታ ተዛዙረን የምንጠይቅ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ነውሳንጉዳኮ ጎበልተሴ ስሜ ወልዩ ሮሞ ይባላለሁ። የቆሼ ከተማ መዘጋጃ ቤት ዋና ስራ አስኪያጅ ነኝ። ጥሩ ያው ማረቆ ልዩ ወረዳ ከሆነች በኋላ ከፍተኛ መነቃቃቶች ከተማችን ላይ ተፈጥረዋል። በተለይ በተለያዩ በኢንቨስትመንት ዘርፎች ኢንቨስት ሊያደርጉ የሚመጡ ባለሀብቶች ኢቭን በከተማችን ውስጥ የነበሩ ነባር የከተማችን ባለሀብቶች ጭምር ባለሀብቶች ጭምር በኢንቨስትመንት እና በተለያዩ በልማት ስራዎች የሚሰሩ የኢንቨስት መስራዎች በጣም በሰፊ ሁኔታ የመነቃቃት ሁኔታ ፈጥሯል ከተማችን ላይ። ስም ደስታ ሲሳይ ይባላል። የስራ ድርሻ አርሶ አደር ነኝ። ልዩ ወረዳ ከሆነች በኋላ የከተማው እድገት በጣም ደስ የሚል ነው፣ ተአምራዊ ነው የሚመስለኝ እና በጥሩ ሁኔታ እየሄደ እንዳለ የህብረተሰቡ ተሳትፎ ጥሩ ነው። ያው እድል አግኝቷል። ጥሩ ከፊት ያሉት አስተባባሪዎች በጥሩ ሁኔታ እየመሩ ነው። በህዝቡም ተቀባይነት አግኝተው ህዝቡ በጥሩ ሁኔታ እየተከተለ ነው ያለው። አዎ ከፊት የሚመራ ሰው አግኝተዋል። አሁን ጥሩ እየሄደ ነው ያለው። በጣም ከዚህ በበለጠ ሁኔታ ትልቅ ስራ ይሰራል ብለን እናስባለን። አሁን ያለው እንትኑ ማራኪ ነው፣ በጣም ደስ የሚል ነው። አስተባባሪዎቹም ጥሩ ናቸው፣ ህዝቡም ተከትሏቸዋል። ሌት ተቀን ነው የሚሰሩት። በዚህ ሁኔታ በቃ ህዝቡ በምን እንርዳ እንዴት እንሁን እያለ ያለ ያለበት ሁኔታ ነው ያለው። ጀማል ፉጋሮ ይባላሉ። ያው አርሶ አደር በጣም አሪፍ ነው እና የከተማው ልዩ ወረዳ ከሆነ በኋላ ብዙ የከተማ መንገዶች ብዙ ለውጥ አላቸው እና የህዝብ ተሳትፎ ብዙ ነው። ብዙ ለውጦች አሉ እና ልዩ ወረዳ ከሆነ በኋላ የሆስፒታል እድል አግኝተናል ብዙ የውሃ እድሎችም እያገኘን ነው ያለ ነው። በጣም አሪፍ ነው ነው። ስሜ አብደላ አብዲ ሄሎሮ እባላለሁ። ከቆሼ ከተማ ከዜሮ ሁለት ቀበሌ ነዋሪ ነኝ እና ያው እኔ ማለት የቆሼ ከተማ ልዩ ወረዳ ከሆነ በኋላ በጣም በፈጣን እያደገች ነው ያለችው እየለማች ነው። በጣም ብዙ ህዝቡ ከዛ በፊት ብዙ ነገር ነበረበት። ያንን የነበረበትን ሁሉንም ነገር ትቶ አሁን ላይ ወደ ልማት ገብቶ ልማት እየሰራ ነው። ፈጣን ለውጥ ላይ ነው ያለው። እያደጉ ካሉት ከተሞች ውስጥ ፈጣን እድገት ልዩ ወረዳ ከሆነ በኋላ ማረቆ ልዩ ወረዳ ካገኘ በኋላ ከዛን ሰዓት ጀምሮ በልማት በሰላም በየትኛውም ጉዳይ ላይ ትልቅ ለውጥ እያሳዩ ካሉት ከተሞች ውስጥ አንዷ ናት ቆሼ ከተማ። የከተማ እድገት ፋይዳ የሚያመጣው በተለይ ከተሞች አካባቢ ላይ የህብሰብ አገልግሎቶችን በቀልጣፋነት እንዲያገኙ ያደርጋል። ሁለተኛ ዘመናዊ ኑሮ ውስጥ እንዲገባ ያደርጋል። በተለይ ከተማ ውስጥ ኢንቨስትመንት እየበዛ ሲሄድ ከስራ እድል ፈጠራ ጋር ታይዞ ሌሎች ተጓዳኝ ልማቶች ከተማችን ላይ እየተሰሩና ለህዝብ የሚያመጣው ጥቅም ከፍተኛ ነው። ለምሳሌ የዱቄት ፋብሪካዎች ከተማችን ውስጥ አገልግሎት መስጠት ጀምረዋል። ማዲያዎች ግንባታዎች ላይ አሉ። ሌሎች የምግብ ኮምፕሌክሶች እየተሰሩ ያሉባቸው ሁኔታዎች አሉ። ፔንሲዮኖች፣ ሆቴሎች የሚሰሩ ያሉባቸው ሁኔታዎች አሉ። እነዚህ በሙሉ ተጀምረው ለከተማችን ነዋሪዎች ከስራ እድል ፈጠራ በተጨማሪ ዘመናዊ ከተማ እንዲሆን የማድረግ ስራ ውስጥ እየገባች ያለችበት ሁኔታ ነው ያለው። ከዚህ በበለጠ ሁኔታ ከተማው ደረጃውን ጠብቆ እንዲሄድ እንፈልጋለን እና የተሻለ ለውጥ እንደገና ይመጣል የሚል እንትን ያለው። ከተማውም ጥሩ እድገት አግኝቶ በጥሩ ሁኔታ ላይ ነው ያለው። በዛው መሰረት አሁን ደግሞ ደረጃውን የጠበቀ ወቅቱን የጠበቀ ወቅቱን ያማከለ ወደፊት የሚሆኑትን ራዕይ ታሳቢ ያደረጉ ልማቶች መሰረተ ልማቶች እና እየተገነቡ እንደሚሄዱ ተስፋ እናደርጋለን። ህዝቡ በጣም ተሳትፎ ማንም ነገር ለማሳደግ እየሰራ ነው ያለው እየታገለ ነው ያለው። ህዝቡ ተሳትፎ በጣም አሪፍ ነው። ህዝቡ ደግሞ ጉጉት አለው። አዎ፣ ከተማዋን ለማሳደግ ጉጉትም ጭምር አለ። አዎ፣ ህብረተሰቡም ለልማት ያለው በጣም ተነሳሽነቱ በጣም ደስ ይላል። ህዝቡ ሁሉም በቻለው ሁሉም ባለድርሻ አካላት ተማሪውም፣ ወጣቱም፣ ሁሉም ባለድርሻ አካላት ባለሀብቱም፣ ሁሉም የስራውን ሁሉም የድርሻውን እየተወጣ እየሰራን ያለው ለለውጥ፣ ሁሉም እየተጋን ያለው አመራሩም፣ ሽማግሌውም፣ ሁሉም አንድ ላይ ተደምሮ ፈጣን ለውጥ እያሳየን ያለው። በተለይ ያው ከተማው ከዚህ በፊት ከለውጡ በፊት በጣም በብዙ ልማት የተጎደች ነች። በፖለቲካዊ ጫናም በልማታዊ ጫናዎችም የተጎዳች ከተማ ናች። ና እሷን ለማነቃቃት ህዝቡ ወደ ልማት እንዲመጣ ለህዝቡ ምቹ ከተማ እንድትሆን ሰላማዊ ከተማ እንድትሆን ለማድረግ ብዙ ስራዎችን እየሰራ ያለንባቸው ሁኔታዎች ያለው ከተማ ውስጥ ላይ ማስተላለፍ የሚፈልገው ነገር አሁን በዚሁ መቀጠል እንዳለበት ነው። አሁን ህዝቡ በዚህ ሁኔታ የአካባቢውን ሰላም አድርጎ ሰላም ደግሞ ከምንም በላይ ነው። እና ህዝቡ በግልም በሚሰራቸው ስራዎች አርሶአደሩ እንደ አርሶአደር ነጋዴውም እንደ ነጋዴ ስራውን እየሰሩ የጋራ በሆኑ ልማቶች በመሰረተ ልማቶች ተሳትፎ በጋራ እንዲያድግ አሁን እንዲያድግ ብዬ እመኛለሁ። ህዝቡ በዚህ መሰረት ቢከተል፣ መሪዎችም ደግሞ የህዝብን ስነ ልቦና አውቀው በጀመሩት መስመር በትክክለኛ አቅጣጫ በእውቀት ቢመሩ የተሻለ ነገር እናያለን፣ ተስፋ አለን ብዬ አስባለን። አዎ የከተማ እድገት በመኖሩ በጣም ህዝቡ በጣም ብዙ ነገሮችን ያገኛል፣ ብዙ ጥቅሞችን ያገኛል። የመሰረተ ልማት ጥያቄዎች የነበረበትን ከተማው ባደገ ቁጥር ብዙ ጥቅማጥቅሞችን ያገኛል። ያም ማለት አሁን ላይ ህዝቡ ከዛ በፊት እያነሳቸው ከነበራቸው የመልካም አስተዳደር ጥያቄዎች ነበሩ፣ የልማት ጥያቄዎች ነበሩ። ያ ሁሉ ነገር እየተፈታን ያለው በየደረጃ ሁሉም ነገር እየተመለሰን ያለ አሁን ደስ ይላል። የልዩ ወረዳ ጥያቄ ነበር ህዝቡ ልዩ ወረዳ ተሰጠ፣ በጣም ደስ ይላል። ከዛ የሆስፒታል ጥያቄ ነበር ሆስፒታል አንደኛ ማለት ሁለተኛው ጥያቄ የሆስፒታል ጥያቄ ነበር። ሆስፒታል አሁን ላይ ዛሬ ያው በጣም ደስ በሚል ሁኔታ ለመጀመር እንዲጀመር መርሃ ግብሩ ተካሂዷል። እና በጣም ደስ ይላል። ያ ያ ጥቅሙ በጣም አሪፍ ነው። እና ሌሎችም ጥያቄዎች ሰላማዊ በሆነ መልኩ እየተጠየቁ ያሉት እና መንግስት ሁሉንም በየደረጃው እየመለሰ ያለበት ሁኔታ በጣም ደስ ይላል። ኦኬ፣ ማስተላለፍ የምፈልገው መልእክት ቢኖር ሁሉም ለለውጥ መትጋት አለበት። ሁሉም የድርሻውን መወጣት አለበት። መንግስት እንደ መንግስት፣ ነዋሪውም በነዋሪነቱ እንደ ነዋሪነቱ፣ ሁሉም ለለውጥ መትጋት አለበት፣ ለልማት መስራት አለበት ነው ምለው። አመሰግናለሁ። ያው ዛሬ እንደአጋጣሚ የተገናኘው የግራድ ቢመዶ ሆስፒታል በማስጀመሪያ በማስፈሪያ ፕሮግራም ላይ ነው ና በተለይ ቀጣይ የከተማችንም ነዋሪዎች፣ በከተማና በዙሪያ ያሉ ህዝቦች ለዚህ ሆስፒታል ከሀገር ውስጥም ከሀገር ውጭም ያሉት ከፍተኛ አንዱ ለከተማችን እድገት ቤዝ ነው ይሄ ሆስፒታል ና በዚህ ላይ ከፍተኛ ርብርብ እንዲያደርጉ እንዲተጋገዙ፣ ጠዋት ማታ ሳይሉ በታቀደና በታለመ ጊዜ ላይ እንዲያልቅ የሰዎች የተለያዩ ኃይሎች እገዛና ድጋፍ ያስፈልጋል እና ያ ድጋፍ ከኛ ጋር እንዲሆን ከተማችን ላይ መጥተው ኢንቨስት እንዲያደርጉ፣ እንዲሰሩ፣ እንዲያለሙ ጥሪ እናስተላልፋለን። በማረቆ ልዩ ወረዳ የሰራነው ፕሮግራም ያያችሁት ይመስል ነበር። በሌላ ቀን በሌላ ፕሮግራም እስከምንገናኝ ድረስ መልካም ቆይታ።